የአፍላማ ኢትስኖቄን የአፍላማ ኢንዶል አፍላሚ ወል በራታኔ ምአኒ ቄቄ ወጥኔባ ሀዕኖተ ገንድኔኔን አናኒ ኤርጋትኔን አራርሴ ይህ የጥልን ግድግዳ የሚሰብሩት የአባ ገዳዎቹ ድምጽ ነው። ኢትዮጵያውያን አብሮ በመኖር ባደረጓቸው ኢኮኖሚያዊና ማህበራዊ መስተጋብሮች ያካበቷቸው ዘመናትን የተሻገሩ ድንቅ ማኅበረ ባህላዊ ሀብቶችና እሴቶች እንዲሁም ክዋኔዎች ባለቤቶች ናቸው። እያንዳንዱ ማህበረሰብ የአስተዳደር የሕግና የፍትህ ተግባራትን የሚከውንባቸው ሀገረሰባዊ ባህልና ስርዓት አለው። እነዚህ ሀገራዊ እሴቶች ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ጉዳዮችን ከመከወን ባሻገር በየጊዜው የሚገጥሟቸውን አለመግባባቶች ለመፍታት እንዲሁም ደግሞ ሰላማቸውን ለማረጋገጥና አንድነታቸውን ለማጠናከር ሁነኛ መሳሪያ አድርገው ሲጠቀሙባቸው ኖረዋል። በአብዛኛው የሀገራችን አካባቢዎች የሚገኙ የተለያዩ የማህበረሰብ ክፍሎች እርቅና ሰላምን ለማምጣት ከሚጠቀሙባቸው መንገዶች መካከል ባህላዊ የሽምግልና ስርዓት አንዱ ነው። ለዛሬም በጌዲዮ ብሔረሰብ ዘንድ ግጭትና አለመግባባቶችን የሚፈቱበት የገዳ ስርዓትን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀገራችን ኢትዮጵያ የብዙ ባህል፣ ሃይማኖት፣ ቋንቋና ታሪክ ባለቤት ስትሆን በብዝሃነት ውስጥ ደግሞ የአንድነት የአብሮነት፣ የመተሳሰብና የወንድማማችነት እሴቶች ያሏት ድንቅ ሀገር ናት። እነዚህ አብሮነት፣ መተሳሰብና ወንድማማችነትን በግለሰብ በቤተሰብ፣ እንዲሁም ደግሞ በቡድን መካከል የሚሸረሽር ግጭት ወይም አለመግባባት ቢፈጠር በባህላዊ ግጭት አፈታት ዘዴ መፍትሄ ማበጀት የሚችሉ የሀገር በቀል እውቀቶች የኢትዮጵያውያን መለያዎች ናቸው። የጌዲዮ ሕዝብ እንደ ማህበረሰብ እና እንደ ትውልድ ለዘመናት ጠብቆና ተንከባክቦ ያቆየው የራሱ ባህላዊ የግጭት አፈታት ዘዴ አለው። የጌዲው ብሔረሰብ ሰላምን እንሻማት የሚል የቆየ ብሂል አለው። በጌዲዮ ዞን ዲላ ዙሪያ ወረዳ ዛሬም በአካባቢው በሚኖሩ ሁለት ግለሰቦች መካከል አለመግባባቶች ተፈጥረዋል። ጋቴ አለ ጋቴ አቦ አባ ታዲያ የተፈጠረው አለመግባባት ከሰፈር አባሮጋ ሽማግሌዎች አቅም በላይ በመሆኑ ወደ ትልቅ ሥልጣን ባለቤት ወደ ሆኑት አባገዳዎቹ ጆሮ ደርሷል። አባገዳዎቹም ግራቀኝ አድምጠው ችግሩን ለመፍታት ቀን ቆርጠዋል። የአካባቢውን አባሮጋዎች ጨምሮ ጉዳያቸው በአባገዳው ፊት ቀርበው ፍትህ ለማግኘት ቅራኔ ውስጥ የገቡት ሁለት ግለሰቦችና የአካባቢው ማህበረሰብ የዳኝነት ስርዓት ወደሚሰጥበት የሸንጎ አደባባይ የተገኙት ቀድመው በማለዳ ነበር። በሰማችሁት ድምፅ የአካባቢውን ማህበረሰብ ወደ አደባባይ እንዲወጡ ቅስቀሳ ሲያደርጉ እየሰማነው ድምፅ ነው። አሁን የሚጠበቁት በአካባቢው ማህበረሰብ መሰረት የትልቅ ስልጣን ባለቤት የሆኑት አባገዳው ብቻ ናቸው። ሰላም ናችሁ? እንዴት ነው? ሰላም ነው። አለን አለን። አባገዳ አልመጡም ገና ናቸው። ይቺ ነገር ምንድ ነች? ለምንድን ነው የሚነፋ ምን ስለዚህ መግባቢያ ያናት። እቺ ነገርን ከስሩ ውሃን ከጥሩ እንዲሉ አበው፣ አለመግባባት የተፈጠረበትን ጉዳይ ሰምተው ፍርድ የሚሰጡት የጌዲዮ ብሔረሰብ አባ ገዳ የሆኑት አባ ገዳ ቢፎም ዋቆ ቦታው ላይ ደርሰዋል። ስሜ ደርቤጂ ነው ይባላል። የጌዲዮ ዞን ባህል ቱሪዝም መምሪያ ኃላፊ ነው። ለምንድን ነው በኮባ ነው የሚኬድው? ለምንድን ነው ይሄ አሁን እየተደረገ ያለው? የ በባህላዊ እንትን ይያዛል፣ ጦር ይያዛል። ጦር ደግሞ እዚህ ውጪ ነው የሚቀመጠው። ማንም ሰው ወደዚህ ወደ ሶንጎ ውስጥ ይዞ መግባት አይችልም። ሽንጎ። ስለዚህ ማንም ሰው በምንም አይነት መንገድ አባገዳ ቀድሞ ሳይገባ፣ አሁን የከላይ ነከታች የቅጠላ ነጣጠፉ ራሱ ስርዓት አለው ተገልብጦ አይነጠፍም እንደዚህ ማለት ነው አናቱ ወደ ላይ ነው የሚሆነው እና በዚህ ደረጃ ይሄ ይዘጋጃል ማንኛውም ሰው ሲመጣ የራሳቸውን የባህላዊ ጦር አለ እሱን ይዞ ወደዚህ መግባት አይቻልም። አሁን ሲገቡ ራሱ አራት ጊዜ ነው ይሄንን አባገዳን ዮያ የሚሉት ማለት ነው ይሄ አክብሮት ነው አራት ጊዜ ነው የሚባለው ገዶ ዮያ ገዶ ዮያ እያሉ ነው የሚገቡት ሲመጡ ማለት ነው ስለዚህ እሳቸውን እያከበሩ ነው ስለዚህ የእኛ ጋር ደግሞ በተለየ ሁኔታ ዮይ ትባላለች አክብሮት የምትባለዋ። ስለዚህ እቺ ዮይ ደግሞ የተለየ ትርጉም አላት። ሲመለስለት አሁን ለምሳሌ አክስቱን፣ አጎቱን፣ አባቱን ሲያገኝ እዛው እርስ በራሱ ዮይ ይባባላሉ። እዛ መጀመሪያ ለምሳሌ ያክል አዲዮ ይላል፣ ጋሾ ይላል። ይሄን ሲል እነሱ ሪስፖንድ የሚያደርጉት ነገር አለ። ምንድን ነው የሚመልሱት? የኔ ልብ፣ የኔ አካል፣ የኔ ወንድም ብሎ ነው የሚመልሱላቸውና ይሄ አንደኛ የሞራል ግንባታ ነው። ሁለተኛ ደግሞ ስንቅ ይሆናቸዋል ሌላ ስራ ለመስራት እንኳን የሚያነሳሳ ስለሆነ። አሁን አባገዳ ቢፎ የሚዋቆ ለአካባቢው ማህበረሰብ ሰላምታ ከሰጡ በኋላ በተዘጋጀላቸው ቦታ ላይ ተቀምጠዋል። የተፈጠረውን ጉዳይ ከመስማታቸውና ወደ እርቅና ስምምነት ከመሄዳቸው በፊት በአካባቢውና በብሔረሰቡ ጠንካራ ባህል መሰረት ፈጣሪ ለሀገራችን ሰላም እያወርድ ዘንድ ለእነሱም ጉዳያቸውን በሰላም ጀምረው በሰላም ያስፈጽማቸው ዘንድ ቀድሞ ለፈጣሪያቸው ጸሎትና ምስጋና ያደርሳሉ። ይጸለያል። ሽማግሌ እንደዚህ ሾንጎ ውስጥ ገብቶ ሳይጸልይ ጊዜ አይሰጥም። በሰላም ያሳደረውን አምላክ ለዛ ምስጋና ያቀርባል። ለቀጣይ ደግሞ ህዝቡን ጌታ ፈጣሪው እንዲጠብቅ ልመና ይደረጋል። ና በዛ መሰረት አሁን ልንጸልይ ነው ከራንቶዶችን ጋንጋታሰብ እዚትናጥ ገረህ ያደኖካ አደኖወጣት የትኖቅ ኤ ማገኖ ኤ ኤመጌኖ ኤመጌኖ መገኖ አቴ ገለቴፋንታኔን ገለተቴጌው መገኖ ገለተቴጌው መገኖ ኤዳ ሄሬኬ በሮዕኔ አርደኬናን ዱኩባ ቂድስ ቦጋኬናን ጋንሾ ቂድስ አባ ገዳ ቢፎ ሚያዋቆ የሁለቱን ወገን ሐሳብ ከሰሙና ካደመጡ በኋላ የበደለው እንዲክስ የተበደለው ደግሞ ቂም እንዳይይዝ ምክርና ተግሳጽ ካቀረቡ በኋላ የነበረውን ቅራኔ ፈተዋል። አፍላመው ወልእቴሬኬባን ሴራ ድቴተንቀቴ ጌሬን ባደሌ እንዴተጣ ሀዮተና ላቄን ባሌሰ ንዴጣ ሀዮተና ለቄን ቄቄ ወጤ ሴራ ውግቱን ጌረ ይታጣ ሀዮ ይታጣ ለቅ ያባሮ በጌዲው ብሔረሰብ ዘንድ በገዳ ስርዓት የሚዳኙ ሰዎች በዚህ የሸንጎ አደባባይ ላይ ምስክር ማቆም፣ አስረጅ ሰነዶችን ማቅረብ አይጠበቅባቸውም። በዚህ የሸንጎ አደባባይ መዋሸት ፈጽሞ የተወገዘ ተግባር ነው። አባ ገዳ ቢፎም ዋቆ እባላለሁ። የጌዲኦ ብሔር የባህል አባት ነኝ። በዚህ ባህል ላይ ሆነ ስንመራ አንደኛ የተጣሉትን ማስታረቅ ነው። ሁለተኛ ለዜጎች ለሕብረተሰቡ ከፈጣሪ በኩል ምቹ ሁኔታ እንዲፈጠር ቡናውም ሆነ የተኛውም ሰብል መልካም ፍሬ እንዲይዝ ቡቃያው በመልካም ሁኔታ በቅለው ህዝቡ በሰላም እንዲመገብ ለሰላሙ መጸለይ ነው። እኛ ጋር ነገሩ ሲመጣ በሁለት መልክ ነው የሚናየው። ውሀዮች ጋር ሲመጣ አሁን መንግስት ጋር ስትሄድ ዶሲ ማስገባት አለ፣ ማስመሰከር አለ፣ ጥሪ ማውጣት ለምስክሮች አሉ። ይሄ ወርና ሁለት ወር የሚፈጀው። እኛ ጋር ነገሩ ሲመጣ ይሄን ነገር የሚባለውን ነገር ሁለቱን ግለሰቦችን ፊት ለፊት ማገናኘት ነው። ሁለቱ ግለሰቦች አቤት የሚልና ድርጊቱን የፈጸመ ወይ በደለ የሚባለው ግለሰብ ይሄን ነገር አደረክ ብለን ነው የምንጠይቀው። አድርጋ ለሁ ወይ ፈጽማ አለው አልፈጸምኩም ብቻ ነው ምላሹ። እውነት የሆነን ነገር ነው ተጨባጭ የሆነ ነገር ነው እኛ ጋር የሚቀርበው። ተበድያለሁ ብሎ የመጣ ሰው በተለያዩ መንገዶች ሊመጣ ይችላል። ገንዘብ የተካደ ሊሆን ይችላል፣ ድንበር የተገፋበት ሊሆን ይችላል፣ ንብረት የወደመበት ሊሆን ይችላል፣ እንዲሁም ደግሞ ጎረቤት ጋር ግጭት የፈጠረ ሰው ሊሆን ይችላል። ምክንያቱም ሰው እስካለ ድረስ የተለያዩ እነዚህ አይነት ግጭቶች ኖርማሊ ይፈጠራሉ ብለን እናስባለን። ሁለት ግለሰቦች ተጋጅተው ሲመጡ፣ እሺ እናንተ ስትነጋገሩ እሱ አልወሰድኩም እያለ ነው፣ እሱም ደግሞ በተመሳሳይ እየተከራከረህ ነውና፣ በእናንተ መካከል ማን ነበር ተብሎ ይጠየቃል። ሶስት ምስክሮች የሰው የሰው ሳይሆን የሚመጣ የሰው ማስረጃ ሳይሆን የራሳቸው የበዳይና ተበዳይ የሰውነታቸው አካል ነው ለእውነት የሚቀርበው ማለት ነው፣ ለምስክርነት የሚቀርበው። ስለዚህ እነዚህ ሶስቱ በመካከላችን ስንነጋገር ነበሩ ይላሉ። እነማ አንደበት በት ዓይንና ጆሮ የተነጋገርንባቸው እውነት ነው ብለው ይህን ነገር ያቀርባሉ። ስለዚህ ይህን ነገር አምኖ ይቀበላል ማለት ነው። ስለዚህ በዚህ አይነት አግባብ ተገቢ ስላልሆነ ይህን ጠብቀው ይሄዳሉ ማለት ነው። በጣም ሸንጎዎቹ ማስረጃ ያጣሰው ወደ እኛ ይመጣል እኛ ጠርተን እስቲ እኛ ፊት ቆማችሁ ተነጋገሩ ስንል፣ ቅድም አልሰራሁትም አልበደልኩትም የሚለው ሁሉ ትክክል ተነጋግሮ ጠፍቸዋለሁ፣ ትክክል ነው። እኛ ምክደት የለም፣ ቁርጡ ይናገር። ሰርቸዋለሁ፣ ያጠፍቻለሁ ብሎ ስናገር ሁሉ ሁለቱንም ይዘህ፣ አንተም ከዛሬ ጀምረ እንዲህ ነገር አታድርግ፣ አንተም ወደ ጥፋት አትከተል ብለህ አስታርቀን ቅንብቅል አትያዙ እርስ በራሳቸው ደም አትንቀ አይኗቸው አትቅ ያለው ሰላም ሆኖ በሰላም ኖሩ፣ እያለን በሰላምታ አጨባብጠን እናስታርቃለን። መቼ መቼ ነው ይሄ እናንተ ፍርድ የምትሰጡት? እዚህ ቦታ ላይ ተሰባስባችሁ ፍርድ የሚሰጠው መቼ መቼ ነው? ሀሙስ ዋት መጥቶ በሳምንት አንድ ጊዜ፣ ሌላ ቅዳሜ በሳምንት አንድ ጊዜ ተሰባስቦ ጠይቆ ውሳኔ ይሰጣል። በእርቅ ነው እንጂ ውሳኔ ማስር አይደለም። እኛ ባህላችን ህግ ጥላ ታስሮ መቃቤት የለበትም እኛ ደምባችን እርቁን ተይዞ አስታርቅ ብቻ ነው። ይሄን ሂደት የሚፈጽም ከሆነ ወደ ማላ ስርዓት ነው የምናሳልፍ። አባገዳ ማላ አያስገባም። በመሰረቱ ማላ የሚያስገቡ ወዮዎች አሉ። አባገዳ ይሄን ነገር ይጠይቃል። አባገዳ ፊት ለፊት ደግሞ ቀርቦ በባለ ስራ ሰው ሂደት አይፈጽም። እሺ መጀመሪያ ስሜ አባሮጋ ተፈራ ድረሰውን እኝላል ይበታ አባሮጋ ነኝ። በኛ ባህላችን ከአት ከቅርማት ጀምሮ ሾንጎ ባህል የታወቀ ነው። ስለዚህ እኛንም ከዝር ማዘር ወርሰን የመጣን ስለሆነ ይሄ ሾንጎ ስራ ሾንጎን እንተክላለን። ሾንጎ ውስጥ ጠዋት መጥተን እግዚአብሔርን እንለምናለን። ከልመና በኋላ የተጣሉትን እናስታርቃለን። ይሄ ሚስቶቼ ልጆቼ ጋር የተጣሉትን እናስታርቃለን። እኛ ከመጣን ማንም ከእኛ በላይ መሆን የለም፣ ወደ ህግ መውሰድ የለም። በኃይል ሽማንግሎች ስለሆነን ስለዚህ አምኖ እንኳን የማይቀበልበት ሁኔታ እንኳን ቢፈጠር እንደገና እንዲመከር ይደረጋል ጉዳዩን እንዲያየው ወደ ማላ እንዳሄድ ጉዳት እንዳይደርስበት ቤተሰቡ ጋርም እንዳይመጣ በተገቢው ሁኔታ ይህን ይሰራሉ። ስለዚህ ይሄ ለእኛ እልባት ያመጣልናል ብሎ ስለሚያምኑ ወደዚህ አካባቢ የሚመጡበት ሁኔታ አለ ማለት ነው። የጌዲዮ ብሔረሰብ በገዳ ስርዓት የሚዳኝባቸው ከሰባት መቶ በላይ የሸንጎ ቦታዎች ያሉት ሲሆን እነዚህ የሸንጎ ቦታዎች ደግሞ ሰላም፣ እርቅ፣ አንድነትና መተሳሰብ ይሰበክባቸዋል። እንደዚህ አይነት ቦታዎች ከሰባት መቶ በላይ ናቸው በቁጥር ደረጃ። ህዝቡም ሰላሙንም የሚጠብቀው የሚተዳደረውም ይሄንን በተገቢ ሁኔታ ይዞ ነው ማለት ነው። ስለዚህ ሰላምን ንሻማት ይላል። እኛ ማህበረሰብ ቅድሚያ ሰላምን መሻማት አስፈላጊ ስለሆነ ከሰላም በኋላ ነው ማንኛውም ነገር የሚገኘው። ስለዚህ እሱን ከተሻማን ሌላው በራሱ ጊዜ ይመጣል ብሎ ስለሚያስብ ነው። ይሄ በስነቃሉ መናገር ብቻ ሳይሆን ይኖርበታልም ያኖርበታልም። ኢትዮጵያውያን ያኔ የተጻፈ ህገ መንግስታዊ ስርዓት ባልነበረበት ጊዜ እንኳን እነዚህ ባህላዊ የዳኝነትና የእርቅ ስርዓቶች ሀገር አጽንተዋል፣ ትውልድ አሻግረዋል። የጌዲኦ ብሔረሰብ የገዳ ስርዓት የተለያዩ የሥልጣን ደረጃዎች ያሉት ሲሆን በተለይ በየስምንት ዓመቱ የሚደረገው ሰላማዊ የስልጣን ሽግግር ደግሞ ከትውልድ ትውልድ እንዲተላለፍ አግዞታል። እንግዲህ ገዲኦ ሰባት ጎሳ አለ። ሶስት ሮጋ አለ። ሱቦሪ በታሪቃታ የሚባል መዋቅር አለ። ከዛ ወደ ታች ሁለት ጤ ሀዮ አለ። በአጤት ጤ ሀዮ አለ። እስከዚህ ሾንጎ ድረስ የተለያዩ እንደ ፌዴራል መዋቅር፣ እንደ ክልል መዋቅር፣ እንደ ዞን መዋቅር፣ እንደ ቀበሌ መዋቅር እንደሚባል የዛ አይነት እርከኖች እስከ ታች ድረስ በባህላዊ መንገድ አለ። እነ አባ ገዳ እኔ ነኝ። እኔ አሁን ትእዛዝ እኔ ከኔ ጋር ካሉ አባ ጃላባዎች ጋር በመሆን ስራቱን እንትን ካልኩ በኋላ ለአባሮጋዎች እናስተላልፋለን። አባሮጋዎች ለሁላ ሀዮ ያስተላልፋሉ። ሁላ ሀዮ ደግሞ ለባጤ ሀዮ ያስተላልፋሉ። ባጤ ዎች ዛሬ አሁን እዚ የተሰበሰቡ ሰዎችን እንደዚህ ይሰበስቡና በዛ አይነት ሁኔታ ችግሮችን እየፈታን አዳዲስ ነገሮችንም እየተቀባበልን የምነድበት ሂደት ነው። እኔ አሁን ለስምንት አመት ነው አባ ገዳነትን ከህዝብ ያገኘሁት። ይህን ሲያገኝ ዳላና ባሌን በመወከል ነው ወደዚህ ስርዓት የመጣሁት። እና ዳላና ስምንት አመት ይመራል። ከዛ በኋላ ዲሞክራሲያዊ በሆነ መንገድ ምንም ጫጫታና ግጭት ሳይፈጠር በራሳቸው ሽማግሌዎች መንግስትም፣ ጣልቃ ሳይገባ በባህላችን መሰረት በመነጋገር ብቻ ስምንት አመትን እኛ ፓርቲ ከተጠቀመ በኋላ ስምንት አመት ደግሞ ለበልባና ፓርቲ ወይም ባለ ስርዓት ለሚመሩት አሳልፎ ይሰጣል ማለት ነው። በየስምንት አመቱ ብሄሩን የምንመራበት አካሄድ ነው ያለ ከመንግስትም ጋር አንዳንድ ነገሮች ሲፈጠር ችግሮቹን በጋራ ሆነን እየፈታን መንግስትንና ሕዝብን በማገናኘት መሀል ላይ ከፍተኛ የምንጫወትበት ሂደት ነው። በባለ ስርአት ውስጥ ያለ ይህንን መምራት ማለት ነው፣ አባጋዳ ማለት እንዲሁ። እነዚህ ዘመናዊ የህግ ስርአቶች ደግሞ አሉ። ወደ መንግስት ስንመጣ መንግስት ያወጣቸው ህጎች መተዳደሪያ ደንቦች አሉ። እነዚህን ባህላዊ ስርዓቶችን ከመንግስት ካወጣቸው ህጎች ጋር አጣጥሞ ከመሄድ በጌዲዮ ብሔረሰብ ዘንድ ይሄ የገዳ ስርዓት እንዴት ነው ተግባራዊ የሚደረገው? አሁን ለምሳሌ አንድን ከፍተኛ ችግር የፈጸመ ሰው በህግ ዳኛ አለው እያለ የባይል አባቶች ጣልቃ ገብቶ የሚያስታርቅበት ሂደት ለ በአዋጅና በህግ የተረቀቀ ጉዳዮች ስለሆኑ ለዛ ቅድማ እንሰጣለን እኛ የምናስታርቀው ነፍስም አጠፍቶ የመጣ ከሆነ ከፍተኛ ገንዘብም በድሎ የመጣ ከሆነ መሬትንም የሰው ቀምቶ የመጣ ከሆነ ሁለቱ ግለሰቦች በህግ ከምንዳኝ እኛ በአባ ገዳዮች በሽማንግሎች ብንታይ መልካም ነው ብሎ በራሳቸው ፍቃደኝነት ተስማምቶ ኦኬ በሰጡት ህብረተሰቦች ላይ ነው። እኛ ከፍተኛ የእኛን ስራ ምን ስራ በተሰማሙ ሰዎች ላይ ነው። አንዱ ተስማምቶ አንዱ የኔ ጉዳይ በህግ ይዳኝ የሚል ከሆነ ሁለቱ ለእርቅ ምቹ ሁኔታ ያልፈጠሩ ካለመሆናቸው የተነሳ በግድ እንደዛ ይሁን የሚልን ነገር የለም። ከህግ ጋር አንጋጭም፣ ከህግ ጋር ተናበ ነው የምን ስራ። አሁን ከዘመናዊ ዳኝነት ስርዓት አንጻር ስንመለከት ስራፈት ሰው እንዳይሆን አደረገ እንጂ ይሄ ስርዓት ከስራፈትነት ያላቀቃቸው ነው። ስርዓት ጣል አደለ ስራ አጥ እንግዲህ ያው ምንም ስራ ስለሌለው ነው። እነዚህ ሰዎች ግን ከራሳቸው ማሳ ተነቅለው ነው የሚመጡት፣ ከራሳቸው አካባቢ ተነቅለው ነው የሚመጡት። ከማሳቸው ከንግዳቸው ተነቅለው የሚመጡበት፣ ከማህበራዊ ህይወታቸው ከኢኮኖሚም ጭምር ተነቅለው የሚመጡበት ሁኔታ አለ። ግን ደግሞ ያ እንዳይነቀል ቢነቀሉም እንኳን ከሁለት ቀን በላይ አይደለም ወደዚህ አካባቢ የሚመጡት። ስለዚህ ፍርድ ቤት አንድ ኬዝ ቢያዝ ሁለት አመት ሶስት አመት አራት አመት የሚፈጁ ጉዳዮች አሉ። ስለዚህ እዛም ሲሄዱ ምን ያክል መዝገብ ነው የተሸጋገረው ለሚቀጥለው አመት የሚለውን የምታየው የዘመናዊ ስርዓት ውስጥ ነው። እዚህ ጋር ግን የሚያድርም የለም፣ የሚውልም የለም። በዚህ ስርዓት የሚዳኙ ሰዎች ዘላቂ ሰላምን ከማረጋገጥና ከማጽናት ባሻገር አላግባብ የሆኑ ወጪዎችን ከመቀነስ አኳያም ለአካባቢው ማህበረሰብ የሚኖረው ሚና እጅጉን የጎላ ነው። ባለፈው 2017 ዓመተ ምህረት ብቻ በነዚህ የአባቶች በባህላዊ ባሌ ስርዓት መሪነት ብቻ 22 ሚሊዮን ብር የግለሰቦች ገንዘብ ተመልሷል። ይሄ ደግሞ ፍርድ ቤት ቢካሄድ ምን ያክል ጊዜ ይፈጃል? ምስክር ማቅረብ አለ። እዚህ ጋር ግን ስትመጣ ምስክር ምናምን ነገር የለም። መዋሸትም አይቻልም። እነዚህ ባህሎች፣ ወጎችና እሴቶች ትውልድን የሚያሻግሩ፣ የሀገርን ሰላም የሚያጸኑ፣ ሰላምና አንድነትን የሚሰብኩ ናቸውና ወጣቱ በተገቢው እንዲያውቃቸውና እንዲረዳቸው ለመጪው ትውልድን በተገቢው እንዲተላለፉ ማድረግ የሁሉም ዜጋ ኃላፊነት ሊሆን ይገባል። የዛሬው መልእክታችን ነው። ወጣቶች ይህንን እሴት አውቆ ቀጣይነትን ይዞ እንዲሄድ እና ባህልም ቀጣይነት እንዲኖረው እየሰራን ያለንበት አንድ ሂደት አለ። በጌዲኦ ውስጥ ከሰባት መቶ በላይ ሾንጎዎች አሉ። በየመንደሩ በየአካባቢ ያሉ ናቸውና እዛ አካባቢ ደግሞ የሚመሩ በባለ ስርአት ሀይቻዎች አሉ። ከአንድ እስከ ሶስት ሀይቻዎች እዛ ጋር ይመሰረታሉ። ከሰባት መቶ ምናምን ሾንጎዎች ዛሬ ይኸው አንድ ሾንጎ ማለት ነው የተገኘ ነው። እዚህ ቦታ ሽማንግሌዎች የተጣሉትን የሚያስታርቁበት ሂደት ነው። እዚጋ የሚሰሩት ሌላ ስራ የለም። የተጣሉ ካለ ጥላቻ በምንድን ነው? አንደኛው የሀሳብ አለመደማመጥ ላይ ግጭት ይፈጠራል። በድንበር በይዞታ ድንበር ላይ ግጭት ይፈጠራል። እቁብ ውስጥ ግጭት ይፈጠራል። በተለያዩ ኬዞች የሚፈጠሩ ግጭቶች፣ በትዳር ባልና ሚስት ላይ የሚፈጠሩ ግጭቶችን እዚህ አካባቢ ይፈታሉ። አባቶች አባቶች እዚህ አካባቢ ሲፈቱ ወጣቶች በጎናቸው ሆኖ ነው የሚያዳምጡት። ከዚህ አንጻር ከአባት ወደ ልጅ ይወረሳል። ሁለተኛ የሃዮ ስርዓት ራሱ፣ ዛሬ እኔ አባ ገዳ ነኝ፣ ስምንት ዓመት ሲሞላ ለሌላ ለዛ ባለ ስርዓት ለበልባና ባለ አሳልፌ እሰጣለሁ። ዛሬ የኔ ልጆች የኔ ሰፈር ላይ የሚኖሩ ሰዎች እኔ የሚላቸውን እኔ የሚፈጽማቸው ነገሮችን እያዩ ነው። ከአባት ወደ ልጅ ነው ባለ ስርዓት፣ አባ ገዳነትም ከአባት ወደ ልጅ ነው። እያንዳንዱ ሀይቻዎች፣ እያንዳንዱ ሮጋዎች፣ እያንዳንዱ ጃላባዎች፣ እያንዳንዱ ጃልቃባዎች፣ የሁላ የባጤ ሀዮዎች ከአባት ወደ ልጅ ነው። ይሄ ስልጣን ከአባት ወደ ልጅ የሚተላለፍ ስለሆነ ቀጣይነትም እነሱም የሚሸከሙት ኃላፊነት እንደሆነ ወጣቶቹ ያውቃሉ። እንግዲህ ይሄ ከትውልድ ወደ ትውልድ መሸጋገሩ አይቀርም። ምክንያት ከተባለ በየስምንት ዓመቱ ሽግግር ስላለ የስልጣን ርክክብ አለ። ስለዚህ ስምንት ዓመት እንደደረሰ እሳቸው ያስረክባሉ፣ ሌላኛው ይመጣል። ሁለት ፓርቲ ብለው ቅድም ሲጠቅሱ ነበርና ስለዚህ እነዚያ ፓርቲዎች እርስ በራስ ይቀባበላሉ ማለት ነው። ስምንት ዓመት ሲደርስ ገዳ ይወለዳል ማለት ነው። ገዳ ደግሞ ከዛኛው ይመጣል፣ እሳቸው ያስረክባሉ። ስለዚህ ይሄ ቅብብሎች ስላለ ወጣቶችም አሁን እዚህ ጋር ህጻናትንም ጭምር እናያለን እዚህ አካባቢ እና እነዚህ ሰዎች ለምንድን ነው የመጡት ብለን ስንል ይፈልጉታል እዚህ ጋር ያለውን አገልግሎት።